አሁንም የቀነኒ ጉዳይ አነጋጋሪነቱን ቀጥሏል። ያቺ ውብ መልከ መልካም ሞት ያለ ጊዜዋ አጣርፎ የጠራት ቀነኒ አሁንም የበላት ጅብ አልጮ ብሏል። ያልታዩ ገጾች ፖሊስ ከዛሬ ሶስት ሳምንት በፊት የ26 ዓመት የልደት በዓሏን ልታከብር ከአንድ ሳምንት ያልዘለለ ቀናት እየቀራት በድንገት ህይወቷ ያለፈው የቀነኒ አዱኛ ሞት ጋር በተያዘ በግድያ ተጠርጥሮ የታሰረው እጮኛዋ ድምፃዊ አንዱ ዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ በፍርድ ቤቱ ውድቅ መደረጉ ይታወሳል። ዛሬ መጋቢ 29 2017 ዓ.ም. ምህረት በኋላው ችሎት ፖሊስ ሟች ቀነኒ አዱኛ የህክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነዶች ማስረጃ እያሰባሰብኩ ነው፣ የህክምና ባለሙያዎችን ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠሮ ጊዜ ያስፈልገኛል ሲል ተጨማሪ ቀናት እንዲሰጡት ጠይቋል። ፖሊስ ከዚህ ቀደም በቀጠሮ ቀን ላይ የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ መግለጹ የሚታወስ ጉዳይ ነበር። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት በዛሬው ዕለት ጠይቋል። የድምፃዊ አንዱ አለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃውም አክለው የአስክሬን ምርመራ ውጤቱ ተጎጂዋ በሕይወት እያለች ከህንፃ ላይ ወርቃ መሞቷን እንጂ ተገድላ ከህንፃው ላይ ተወርውራ እንደሞተች የሚያሳይ ምንም አይነት ማስረጃ እንደሌለው ጠቅሰው ተከራክረዋል። ሲቀጥሉም በሟች ቀነኒ አዱኛ የተጻፈ የማስታወሻ ደብተር ወይም ዲያሪ መገኘቱን የተናገሩት የድምፃዊው ጠበቃ ተጎጂዋ ለቤተሰቦቿ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። የተከሳሽ ጠበቃው ሟች ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በስተመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር ለመጋቢት 30 2017 ዓ.ም ቀጠሮ መስጠቱን የፍርድ ቤቱ ውሉ ያሳያል። ሟች ቀነኒ አዱኛ በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጫታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የሕይወት ታሪኳ ያሳያል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮ ኤሌክትሪክና ዋተር ኢንጂነሪንግ ተመርቃለች። ለተወሰነም ጊዜ በኦሮሚያ ውሃና ኢንጂነሪንግ ቢሮ ለተወሰነ ጊዜ መስራቷን ቢቢሲ አማርኛ ዘግቧል። የተወደዳችሁ ያልታዩ ገጾች የዩቲዩብ ቻናል ተመልካቾቻችን የዛሬ የነበረን ፕሮግራም በዚህ ላይ ይጠናቀቃል። በቀጣይ ፕሮግራም እስከምንገኘ ድረስ መልካም የሆነ ሁሉ ለእናንተ እንዲገጥማችሁ እንመኝልላችኋለን። ለዛሬ እዚህ ጋ በቃል